ምርጥ ልጅ ነው። ወላሂ በደንብ አድርጎ እያንጫጫቸው ነው። ምክንያቱም ማስረጃ ማስረጃ ነው። አለቃ ማስረጃ ማስረጃ ነው። እንታ ትመጣለታለ። በቀኝ ብትመጣ በቀኝ፣ በግራ ብትመጣ በግራ ለመሳደብ መተ ተምረ ነው የምትመለሰው። በጣም ምርጥ ልጅ ነው። እኔ እኮ እያልኩ እኮ ነው በደንብ አድርጎ ያስተምር አላህ ይጠብቀው። አላህ ይጠብቀው። አንተና ወንድም ሁሴን የምትለያዩበት ነገር ምንድን ነው? ላእኔና እሱ ልዩነት እኔ እስካሁን ድረስ እሱን አሁን እሰማለሁ እሱ እ የሚለቃቸውን ቪዲዮዎች ምናምን እሱ የሚሰማቸው ነገር ላይ ከሱ ጋር የሚለየኝን ነገር እስካሁን ድረስ በአቂዳ ደረጃ በምን ደረጃ አላየሁም እስካሁን ድረስ ማለት ነው አላየሁም። አንዳንድ ቪዲዮዎቹ ይደርሱኛል። እኔ ግን የሆነ አቋም አለኝ። የሆነ ጉዳይ ላይ ነው ያልኩት የፈትዋ ጉዳይ ላይ የሆነ አቋም አለኝ። እንትን ላይ የሆነ አቋም አለኝ። አሁን እሱ እየሰራ ያለው ስለ ሌሎችን መከራከር ከሌላ እምነት የሚመጡ ሰዎች እንደሱ የደገፍኩትን ሰው እኔ በግሌም እንትን ማለት አላስታውስም። እንደሱ የደገፍኩትን በጣም ደስ ያለኝን ሰው ከውዝ ከዚህ በፊትም ነግሬ ያችሁ ነበር። ሁሴይን ከሌሎች እሱን የሚለየው ነገር ምንድን ነው? ማሻ አላህ ዲናዊ እውቀት አለው። ተግባባን። ዲናዊ እውቀት አለው። እስላምን ያውቃል። ሌሎች ወንድሞቻችን በንጽጽሩ ጉዳይ ላይ የሚሰሩ አንዳንድ ወንድሞቻችን ትንሽ ይጎላቸዋል ብዬ የማስበው ኢስላማዊ እውቀት ነው። ኢስላማዊ እውቀት ላይ ትንሽ ጉለት አለባቸው። ወንድማችን ሁሴን ግን ማሻአላህ አላህ ሰጥቷቸዋል። ተግባባን አደለ እና ወንድም ሁሴን በጣም ምርጥ ልጅ ነው። እስካሁን ድረስ እንዳየውት ግን አቋሚ አቋም ነው ያንን አቋም የያዝኩትን ስለ ፈትዋ የተናገርኩትን ነገር አሁንም አሁን ከወንድማችን ሁሴን ጋር እስካሁን ድረስ አልተገናኘንም። በነገራችን ላይ በግልጽ አላወራንም። ከሱ ጋር ቁጭ ብለን ብናወራ ወደፊት ምክር የምመክረው በነገራችን ላይ የአቋም ልዩነት እኮ እንኳን እኛ ትናንሽ ተማሪዎች ቀርቶ እኔና ሁሴን ማለት አሁን ገና ጀማሪ ተማሪዎች ነው ሁለታችንም። እንኳን እኛ ትናንሽ ተማሪዎች ጀማሪ ተማሪዎች ቀርቶ ትላልቅ አኢማ የሚባሉት እንኳን ይለያያሉ እኮ በሀሳብ ደረጃ ተግባባን አይደለ። እኔ ከእሱ ጋር ብሰራ በጣም ደስ ይለኛል።

ገል ሀያት ይሮ ይገል ህግ የለም የሚጠቅሱት ህግ የላቸው። በእስልምና ቀርቶ በክርስትናስ ፀጉር መከፈት መቼ ይፈቀዳል? ሴቶች ፀጉራቸው መክፈት አይፈቀድላቸው። ግን የሃይማኖት አስተማሪ ተብዬ ጭምር ፀጉራቸው መከፈት ደግፎ ሲደነፋ ነበረ። ዑለማውል ኢስላም ምን ይላሉ?

የመጽሐፋቸው ሕግ ነው። ጸጉሯ መሸፈን ካቃታ ትላጨው ነው የሚለው። ጸጉሯ ተላጭታ ትሄድ፣ ወንድ መስላ ትሄድ። ጸጉር መላጨት ለሴት ልጅ ነውር ከሆነ መጋለጥም ከዛ የባሰ ነውር ነውና እንዲህ እያለ፣ እነሱ ግን ሌላውን ነው የሚደግፉት። ተራው ማህበረሰብስ ኦኬ የትምህርት ኃላፊ ተደርጎ ወይም የትምህርት ቤት ኃላፊ ተደርጎ የተማሪዎች ኃላፊ ተደርጎ የተሾመ ሰው ወይም አገር ያስተዳድራል ተብሎ የተቀመጠ ሰው ወይም ሃይማኖት ይመራል ተብሎ እውቀት አለው ተብሎ ስነ ምግባር ያንፃል ተብሎ የሚገመት ሰው በዚህ ደረጃ ከተበላሹ፣ በነሱ የሚማር በነሱ የሚሰበክ ሰው ምን አይነት ባህሪ ነው የሚያሳየው? ወተሽው አደባባይ የገለጥሽው ገላ ያፈርት ቢያሆኖ ነገ እንደሚበላ አታውቂም እህቴ፣ እንዴት ዘነጋሽው ከቶ? ለምን ይሆን የራስሽን ክብር ራስሽት አልሽው። ማሳየት ብቶጅም ዳሌና ባትሽን ምናለሽ ዋስትና ድንገት ሳታስቢው ቀብር መግባትሽን። ነገ ከምታፍሪ በሰራሽው ወንጀል፣ አሁን መሸፈኑ ነበር ላንቺ ይቀላል። ልንገርሽ እህቴ እቻለም ጠፊናት ከአትሳሳች የጀመራት እንጂ የለም፣ የጨረሳት አደባባይ ወጥቶ ገላን ማሳየቱ ይቅርብሽ፣ ግድ የለም ለመደበሪያ እንጂ ለነገ ሕይወቱ የሚያስብሽ የለም። ወተሽ በአደባባይ የገለጥሽው ገላ የአፈር ትቢያ ሆኖ ነገ እንደሚበላ አታውቂም። እህቴ እንዴት ዘነጋሽው? ከቶ ለምን ይሆን የራስሽን ክብር ራስሽ የጣልሽው? ነቢ ሙሐመድ ስ ሰለም በአንድ ወቅት እናታችን ዓኢሻ ልከዋቸው፣ እናታችን ዓኢሻ ዘግይተው ተመለሱ።